አንተ ከማን ጋር ነው መሆን የምትፈልገው? ማለት ሜሪ ጥያቄ እኮ ያስፈልገው እየነገርኩህ ነው። ከሁለቱም ጋር መሆን የምትፈልገው? ጥያቄው ራሱ ምን አይነት ነው እያልኩሽ ነው ያለሁት እኮ። ሌላ ነገር ተሸክሜያለሁ። ይዞ አብሮ ለምንድን ነው እኛ የምንወዛገበው? ምን ልታረጋት ነው ሁለታችን

መጀመሪያ አንቺ ተረጋጊ እና አዳምጪ፣ ነው ተረጋግተሽ፣ ካዳመጥሽኝ ነው አንድ ጊዜ በቃ። መልስ ስጣቸው መልስ። እኔ ስለወደድኩ ነበር እስካሁን ድረስ አብሬ የሆንኩት። አሁን ግን እኔን አይደለም፣ ልጅህንም አታየውም። ሰላም ሰላም፣ እንዴት ናችሁ የዳኒ ሮያል ፋሚሊዎች? እንግዲህ ዛሬ በዳኒ ቤት እኔ ያለው እንዴናችሁ፣ እንዴናችሁ፣ እንምለው። ያው እንግዲህ በዳኒ ቤት ዛሬ ሜሪ እንዴት ተገኘች ልትስብስ ይችላላቸው። ያው እና ዳኒ ሁሌም አለም ሁሌም እንገናኛለን ምናምን። ያው ነገሩ ትንሽ አሳሳቢ የሆነ ስለመጣ ያን አሳሳቢ የሆነበትን ነገር ለማስተካከል እንግዲህ ያው ደፋ ቀና እያልኩ ነው። እኔ ደፋ ቀና በማለቴ እናንተ ብዙ ያልተረዳችሁት ነገር ሊኖር ይችላል። ግን ያው በቃ ካለው ችግር ካለው ነገር አንጻር እንግዲህ አሁን አንዱን አንዱ እኔ ያው ዳኒ ሲያጠፋ መምከር አለብኝ። ዳኒ ሲሰሳት መምከር አለብኝ። ዳኒ ትክክል ሲሆንም ደግሞ ለዳኒ ወግኜ ማውራት ግዴታ ነው። ይሄ የኔ የጓደኝነቴ፣ ይሄ የራሴ አመለካከት ነው እና ፅጌም ደግሞ እንደምታያት ነው። አሁን ደግሞ ሌላ ሌላ ታሪክ ደግሞ ተፈጥሯል። ኤፍሱን አሁን በዚህ ሰዓት እንግዲህ የዳኒ እጮኛ ብለን የምናውቃት ኤፍሱን ናት። ምክንያቱም ኦልሬዲ ቀለበት ደረጃ ተዳርሰዋል ልጆቹ በጣም ከባድ ነገር ነው እየተፈጠረ ያለው ። አሁን ትንሽ ዳኒ ውዝግብግብ አድርጎኛል። እኔንም ማለት ፍላጎቱን እያወቅኩት አይደለም። እዚህ ጋር አሁን እንደዚህ ስል አንቺ ከዳኒ ፅጌና ዳኒ አብረው እንዳይሆኑ ስለምትፈልጊ ነው ምናምን። እኔ ከማንም ጋር ዳኒ ቢሆን ችግር የለብኝም፣ ሁሌ የምናገረው ነገር ነው። ግን እኔ ብቻ እሱ ሰላሙን አያገኝም እምል ሰው ነኝ። አሁን እንደምታውቁት በጣም ትልቅ ችግር ተፈጥሯል። አሮን ነው ከየት መጀመር እንዳለብኝ አላውቅም። ኤፍሱን የእውነት እኔ እየፈራኋት ማለት በጣም ደንግጫለሁ። ትናንትና በተፈጠረው አይታችሁታል ቪዲዮም ላይ በጣም በቃ ስሜታዊ ሆና ነበር ነገሮችን ስታደርግ የነበረው ምናምን። ጽጌ ጋ ደግሞ ስትመጡ ሌላ ነገር ማለት በቃ ጽጌ ለዳኒ ነው አልፈልግህም የምትለው እንጂ ጽጌ በቃ ልቧ ላይ የታተመው ሰው ዳኒ ነው በቃ እኔ እንደገባኝ ከሆነ እና በጣም ሰው እየተወዛገበ ነው። ከሰው አልፎ እኛ እንኳን እናውቃለን ብለን የምናስብ ሰዎች እኛ እራሱ በጣም እየተወዛገብን ያለ ነው። እና በዚህ ላይ ደግሞ እንደ ሴት እኔ ኤፍሱ እንድትጎዳ አልፈልግም፣ ጽጌም እንድትጎዳ አትፈልግም። በዚህ ሰዓት ግን እውነት ለመናገር ማን ታሳዝንሻለች ብትሉኝ፣ ኤፍሱን ታሳዝነኛለች። ምክንያቱም በሆዷ ልጅ ይዛለች። እዛ ጋር ደግሞ ጽጌ ደግሞ የገነባሁት ነገር አለ እያለች ነው። እሱም ደግሞ አሁን እኔ እንጃ። እኔ ባለፈው ጽጌ ታመመች ሲባል የነበረው ስሜት ዳኒ ማለት እኔ በራሴ ያየሁት ነገር ስለነበረ ምንድን ነው የሚፈልገው? ማለት ማንን ነው? እኔ በጣም ነው ግራ እያጋባኛለሁ። አሁን እዚህም ጋር የዚች ልጅ ህይወት እየተበላሸ ነው። የአንድ ሰው ህይወት ለመበላሸት ማንም ሰው ሜንሽን ማድረግ አይጠበቅብንም። በቃ ዳኒ ፈልጎ ነው ይሄን ነገር ያረገው፣ ኤፍሱንም ፈልጋ ነው ያንን ነገር ያደረገችው። ዳኒ ደግሞ እዚህ ጋር የሆነ ነገር ሚዛናዊ መሆን አለበት ባይነኝ ኔ እኔ ለዛም ነው ዛሬ እንግዲህ ዳኒንም ቀጥረዋለሁ፣ ኤፍሱን ቀጥረታለሁ። ፅጌ ያው ኦልሬዲ አሁን ፅጌ እንትን ላይ ስለሆነች በቃ ዳኒ ወደ ፅጌ እየመጣ ስለሆነ ብትመጣም ያው ያው የሆነ ሰው ሊናደድ ይችላል እንጂ ፅጌ ኦልሬዲ አረጋግጣለች በዳኒ በኩል ያለውን ነገር እና እኔ ደግሞ ያንን ነገር ነው ከዳኒ ጋር ማውራት የምፈልገው። ምክንያቱም መጀመሪያም እንዲህ አይነት ፊሊንግ ካለው ጠብቀኝ ካለችው መታገስ ነበረበት፣ ሌላ ህይወት መጀመር አልነበረበትም። እንደኔ አስተሳሰብ እዛ ጋር ደግሞ እችም ልጅ እንድትጎዳ አልፈልግም። ከዚህ ሁሉ ደግሞ እኔ እሱ እንዲጎዳም አልፈልግም። ስለዚህ ምን ማድረግ እንዳለብኝ እኔ ከእነሱ ጋር መጎበ እስፔሻሊ ዳኒም ይሄ መልስ ዛሬ እንዲሰጠኝ እፈልጋለሁ። በተረጋጋ መንፈስ ጽጌም በደንብ አርጋ ማለት ከልጅቷ ጋር በእንደዚህ አይነት ሁካታ በመፍጠር ምናምን ሳይሆን ማውራት ማለት እንደ ሴት ምን መደረግ እንዳለበት ማለት ይሄ የሆነ እቃ ምናምን አይደለም፣ ሼር የምትደራረጉት ነገር አይደለም። ይሄ ላይፍ ነው የሰው የሰው የሆነ በዛ ደግሞ ይሄ ፐርሶናል የሆነ ነገርን ሼር መደራረግ አትችሉም። ስለዚህ ያን ነገር በምንድን ነው ማስተካከል የሚቻለው እንግዲህ ሁለቱ መጥተው እዚህ ጋር በትክክል እነሱ ፊት ያለውን ስሜቱን ካልገለጸ እንግዲህ አላውቅም። ከዚህ የበለጠ እንጃ ሌላ ነገር በቃ ለእናንተም ክሊር ማድረግ ስላለበት ይህን ነገር እኛም ሰላም ማግኘት አለብን። ሁለቱም ልጆች ደግሞ ሰላም ማግኘት አለባቸው። ስፔሻሊ ኤፍሱን ደግሞ አሁን ፋሚሊ እያስገደዳት ነው ጭራሽ እሷ። እኔ ትናንትናም እያወራች ነበረ ሽምግልና መላክ አለበት ሽማግሌ ይላክ ነው ጭራሽ እያለችኝ ያለችው። ዳኒ ደግሞ እንኳን ለሽምግልና አሁን ላይ አላቅም ውሳኔውን እሱን እሱን ሁሉ እንዲያጸዳልኝ ነው የምፈልገው እና ያን ነገር መጥቶ ቢያግዘኝ እኔ ደስተኛ ነኝ። ምክንያቱም በቃ እኔ በመሀል ቤት በጣም ተጨናንቄያለሁ። በቃ በጣም ስለዚህ፣ አዎ ደህና ነኝ እንትን ሰርተት መስላለሁ። እግዚአብሔርን አናዶኛል እኔ ትናንትና ግን ይሁን ችግር የለውም። ምንም ያዝል ምን ምን አግኝተ ነው ምን ወደ እኔ መብት ነው። ሁሌም ኮ አንድ ሰው አባት ሊሆን ሲል ደስተኛ ይሆናል። ሳይሆን ትናንትና በጣም ስለተናደድሽብኝ ግን እግዚአብሔርን አሁን ምንድን ነው እየተኮ ያለው? ዳኒ ምንድን ነው እያሰብክ ያለው? ሰላም በላቸው ፋሚሊዎችን። ሰላም እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ያው ሰሞኑን የተፈጠረው ነገር እናንተንም ጓደኞቼም ይችሉ ቤተሰቦቼንም በጣም ግር አሰኝቷል አውቃለሁ። እሱ ግን ደግሞ ነገሩ በጣም ፈጠነብኝና እኔም ለማስተካከል ነገሮች ትንሽ ከበዱ። እንዴት አድርጌ ነገሮች እንደማስተካከል አላቅም። ነገር ግን በዚህ ጉዳይ ላይ ብዙ ሰዎች እያስጨነቁ እንደሆነ ስለገበል አሁን እኮ እ እናንተ የምንወሻሽ ሰዎች አሉ። ስለዚህ እኔ አንደኛ ነገር በእኔ በኩል በጣም ብዙ ሰው እየደወለልኝ ነው። በጣም ብዙ ሰው እንደ ፋሚሊም ደግሞ ከራሴ ፋሚሊ ጀምሮ ምን እየሆኑ ነው እነዚህ ልጆች ብሎ የሚጠይቀኝ በጣም ብዙ ሰው አለ። ያንን ነገር እኔ ማስተካከል እፈልጋለሁ። ምንድነው እየተፈጠረ ያለው? ምንድነው ሰው እየሆነ ያለው? ምንድነው ያንተ ሐሳብ? ምን ለማድረግ ነው ፕላን ነው? እቺ ልጅስ ምንድነው የሆነች አሁን? እሺ፣ ኤፍሱን ጽጌስ፣ እሺ፣ ከድሮ ጀምሮ ስለምታውቃት ማለት ያው፣ አሁን ጽጌን ብዙም እንትን አላደርጋት ስለም እቺ ልጅ ግን አዲስ ልጅ ናት። በአንተ ህይወት አዲስ አይደለችም ለኔ፣ እኔ አሁን ሳውቃት፣ በዛ ላይ እርግዝና የሚባል ነገር መጥቷል። ምንድነው የምታደርገው? ምንድነው ፕላን? አልገባኝም። ዳን፣ እስቲ ንገረኝ፣ እውነት እናደገፍ በለም። ጥቆማማ ምን መሰለሽ፣ ጀስተን ያሁን ስለመጣ ቀለል ብዬ ለመምጣት የሞከርኩት ስለመሰለሽ ነገሮች በጣም እያሳሰብኝ ስለሆነ ጭንቀት ደግሞ የራሱ መጥፎ ነገር አለው ብዬ ስላሰብኩ በጣም ከአቅሜ በላይ ተጨነቁ ስለሆነ ነው፣ ለመሳቅ እየመከርኩ የነበረው እውነት ለመናገር ትንሽ ከባድ ነው ያለበት ሁኔታ። እንደዚህ ቀሉ ወይ ደግሞ እንደዚህ ቀላል ብዬ ልሽ ምስሉ አይነት አለ። እሱን ያለችበት ሁኔታ በጣም ከባድ ነው ስለዚህ እንደዚህ እንደቀልድ ቀላል ነው ብለህ አይደለም ማለት ቀለል አድርገህ አይደለም ታሳልፈው ቀለል አድርገህ አይደለም ታሳልፈው። እየነገርኩሽ እኮ ነው እኔ። እሱ ያለችበት ሁኔታ በጣም ነው የሚያሳስበኝ፣ በጣም የሚያስጨንቀኝ ነገር ነው። ፅጌንም ደግሞ በጣም ነው የማስብላት፣ በጣም ነው የሚጨነቅላት። እና ነገሮች እንደዚህ ይሆናሉ ብዬሽ ባላሰብኩባቸው ሰዓቶች ፈጥነው እንደዚህ አይነት ነገር ተፈጥሯል። እውነት ለመናገር የነገሮች መፍጠንና የነገሮች በዛ ሰዓት የነበርኩበት ተጽዕኖ እንጂ

እንዴት ነህ ፅጌ የምንጣህ አለባት ግዴታ ነው አውጥተርቻታል ያችሁት ግን እኔ ኤፍሱን ትቀድማለች ብዬ ነበር ያሰብኩት ሰላም ፀሐይ ነው የሚጠፍ፣ ፊቴ ምን ነው ምን ነው? እኔ እኮ በጣም ነው የምትተሳሰቡት። ታዲያ ማርያምን ለምን ታስመስሉት? ምንም እኮ ምን አጋባሽ፣ ለምን ታስመስያለሽ? አለ ስሜትሽ፣ ስሜታችሁ ውስጥ አለ ስለዚህ ያንን ነገር ትናንትና እኔ እሱን አልተወልሽም ስላልኳት ነው፣ ዛሬ እናንተ እንደዚህ እኔ እንደዛ እያልኩኝ አይደለም። ፅጌ አሁን እኔ እንደ ሴት ነው አሁን ገባሽ። ግርግር ሳይሆን ትናንት ግርግር በተለይ እኔ ቤቲ የምትባል ልጅ ማለት ነው። ቤቲ የምትባል ልጅ ነው ማረጋው እኔ ነኝ እንዳረሳኋት እንድታቂ ስለምፈልግ ነው። ትናንትና ብዙ ነገር መስተካከል ይችል ነበር። እሷ ናት ያን ሁሉ ነገር ብጥብጥ ነገር አላደረገች። እኔ አሁን እሱ ለመነጋገር አይደለም። አሁን ዛሬ መፍትሄ ላይ ናት ልጅ ምንድነው ነው ስለልጅቷ ጭራሽ መፍትሄ ነው የማዘጋጅላችሁ። ትናንትና አይ ቲንክ ዳኒ አልተውልሽም ስላልኳት የተለየ ስሜት ተሰምተው ነው ይመጣ ያበሻር አለ እንደ ቀል የምትኛኝ ልጅ እሷ በጣም ሌላ ነገሮች ውስጥ ስለከተተች ነው በዛ ያልኩት እንጂ እኔ ከእሷ ጋር መሰረት። ልጅ አንተ የፈለግከውን ነገር እኮ መርጠሃል። ዳኒ ሁልጊዜ ወደኋላ መክተት የምትፈልገው እኔ ለምን እንደሆነ አይገባኝም። በቃ አንተ የምትፈልገው ነገር መርጠሃል። ስለዚህ እኔ ደግሞ በአንተ ምርጫ ደስተኛ ነኝ። ታሪያ ለምትፈልጊ ስትልሻል ተውሽም፣ ለምን ነው እዛ ጋም ላይፍ እንዳይኖር፣ አንቺ ጋም ላይፍ እንዳይኖር የምታረጊ ለምን ነው ማhall ላይ ነገሮችን በቃ። እሺ ትችልሻሉ፣ በትያት ኑሩ ያው ግብ ግብ ባልተፈጠረ ነበር። ገባሽ? ትናንትና አልፈልግም። ዛሬ ብቻ ለምን ጠራችሁ? ነገር ምን አለ ይሄ ነገር መልሽልኝ። ለዚህ ነው ጥያቄ ነገር ነገሮችን እኔ አትፈልግም። እሷ ጋር ምን እንደሆነ ነው ማለት እናንተ መሀል ላይ ጸጥ ብሎ እናንተ ማስወራት በቃ የሆነ ነገር ነው እየፈጠረ። ስለዚህ አንድ ነገር ፅጌ አሁን እዚህ ጋር ወይኔ ጉዳይ ይፍሱ ምንም ነገር ላይ ሳንስማማ። ወይኔ ጌታዬ! አይ ምንም ነ ዳ ለምንድን ነው የመጣችው? እያወሩ ኧረ እኔ ነኝ እስካሁን ምንም እያወሩ አይደለም። እሺ ለምንድን ነው የጠራችሁ? አንድ ነገር መነጋገር አለባችሁ ዛሬ በቃ እየሆነ ያለው ነገር ትክክል አይደለም። ስለዚህ ዳኒ እዚህ ጋር መፍትሄ ማድረግ አለብህ አንተ። በቃ ምንድነው መፍትሄ ማለት ነገሮቻችንም ምናምን እሱ አይቶ፣ በዚህ እሷ ትክክል ናት፣ በዚህ እሷ ትክክል አይደለችም። ስለዚህ እንደዚህ ማለት አልገባኝም። ሲጀመር እኔ ጠራች፣ ከዛ እሷን ጠራች። ለምን ከኔ ጋር ነበረ ማወት የምትፈልግ? በደንብ እሷ ለመጣች እንደ ጉዳዩ ላይ እኮ አለችበት። ማነው ባለጉዳይ ከሆነ መቼ? ዋና ባለጉዳይ የሆነችው ነሰ ጡርኩናት ለምንድን ነው ባልሽ ማይትወለምንደ ማተወ ለምንምን እንኳን በት አላሰብክበትም፣ አዘጋጀበትም ነበረኛ። ከመጣታችን በፊት ምን ነበር ለማውራት የጠራኸኝ? የጠራችሁ ስልክ ያው እንግዲህ ብቻህን። ስለዚህ እሷ ነች እሷን ነው ልናወራ እኔ ማለት በቃ

እየሆነ ያለው ነገር እየገባኝ አይደለም። አንደኛ ይሄው አሁን እዚህ ጋር የሚደረገውን ድራማ አልገባኝም። ምንም ድራማ እየተሰራ አይደለም። ስለዚህ ምንድን ነው አሁን? አንድ ጊዜ እዚህ ጋር አንተ ከማን ጋር ነው መሆን የምትፈልገው? ማለት ሜሪ ጥያቄም እኮ ያስፈልገው በላይ እዚህ ጋር ያለ ትልቅ ጉዳይ አለ ገብቶሽ

ያለው ለምን ለጥያቄ መልስ እንዲመስ እኔ ተራሴ በለ ሌላ ነገር ተሸክሜያለሁ። ገብቶሻል። ስለዚህ የመረጠውን ይዞ አብሮ ይኑር። ለምንድን ነው እኛ የምንወዛገበው? ምን አይነት ጥያቄ ነው?

ሌላ ታሪክ ውስጥ ነው። በጣም ጥሩ በጣም ጥሩ ማለት ነው። እሺ፣ ምን ጭራሽ ጭራሽ ከእሷና ከእሷ ተብለክ ማንንም መምረጥ እንዳለ ብግራ ገብቶ አይደለም? አይደለም፣ ፅጌሽ ለምን ነበር የምትመጣው? ለምን ነበር የምትለው?

እሺ ወደ እኔ ግባ። ጥያቄው በጣም ፖይንት ጥያቄ ነው። መስማት ፈልጋለሁ እና ከቻለ ለእኔም ያስረዳኝ እኔ አሁን እየሆነ ያለው ነገር በደንብ እየገባኝ ነው እ እያያየኸኝ አውራ በጣም ቆይህ ነው። አሁን ሜሪ ከአንቺ መስማት እፈልጋለሁ። ምንድን ነው አሁን እሱ የሚያደርግልሽ? በጣም ሪስፔክት ያለው ለእሷ ዝም ስለምል ዳኒ አመማት፣ ምን ሆነች ምን ሆነች እያልክ አብሬ ስለሄድኩኝ፣ ምንም የውልሽ ሆነሽ አይደለም። ዳኒ እኔ ስለወደድኩ ነበር፣ እስካሁን ድረስ አብሬ ሆንኩት። አሁን ግን እኔን አይደለም፣ ልጅህን ማለት አታየውም።